አቶ መኮንን አሁን የዚች ልጅ ገንዘብ በትክክለኛው ቦታ እንመልሰው በፈጠረ እኔ እሱን ነው ያማል እንዴ! አንተ እንዴ! ያማል። ትክክል ያለው ነገር እንዲጠቀም እንዳያስገድዱ እያልሽኛለሽ። 11 አመት ሙሉ እየሰራሽ የነበርሽበትም ገንዘብ በጠቅላላ እዚህ ላለው አጎትሽ ልከሽ እሱ ቤት እያሰራልሽ እንደሆነ ሌላ ታሪክ ነው። ፓርኪንግ የሚሰራ ሰው መኪና አውጥቶ መግዛት ብዛት ሊችል ይችላል ብለው ያስባሉ። እንግዲህ መሰጠት ማለት ይሄን አይደለ እንዴ? ተሰጠውስ? እሺ ብያለሽ፣ አይዞሽ። ይገባኛል እያንዳንዱ ያሳልፍሻቸው ነገሮች የሆነ ነገሮች ከባድ ሁኔታ ነው አሳልፍ የመጣሁት እኔ ሲጀምር መምጣት ምፈልግ አይደለም የተስተካከለ ለቤት ተስተካከለ ነገር ቢሆን ለምን እመጣለሁ ሰላም የተከበራችሁ የጋዜጠኛው ዩቱብ ቤተሰቦች እንዴት ናችሁ እኛ ያለን በጤና ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳዩ ምንድን ነው የተገናኘንበት አዲሱ ቪዲዮ ምን በሚል ነው ነው የሚለውን ነገር አንድ ባለ ጉዳያችን አጠገብ ያለች እሷ ፈልጋለሁ የተወሰነ ችግር ውስጥ ነው ያለሁት ያንን ችግር ደግሞ በተወሰነ መልኩ ልትረዳኝ ትችላለህ ልታግዘኝ ትችላለህ ብዬ አስባለሁ እባክህን ጊዜ ካለህ መተ ትችላለህ ወይ ብላኝ ነበረ። እውነቱ ለመናገር ከሆነ ወደ ቢሮ አካባቢ ነበር የነበርኩት፣ ግን ማለት የነገረች ወይም ያወራችበት መንገድ ትንሽ ንትን ስላለኛለች በቦታ ድረስ ሄጄ ላገኛት ሞክር ያለው። እስኪ ባለጉዳያችን ጋር ደግሞ መለስ ብለን ምንድን ልታወራኝ ልታውራኝ የፈለገችው የሚለውን ነገር እንጠይቃታለን። አብራችን ቆዩ። ሰላም እንዴት ነሽ እንዴት ነህ ሰላም ነው አለም ፈጣሪ ይመስገን እስኪ ከስምሽ በመነሳት መጀመሪያ እኔን ከየት ነው ነው አድራሽ ነው ያገኘሽው እንዴት ነው ነው ከዛ በኋላ ደግሞ ጉዳይሽ ምንድነው የሚለው ነገር በጠቅላላ አብራርተሽ ትነግኛለሽ እሺ ስሜ አዜብ ነው የሚባለው ኦኬ ሻለ ከዚህ በፊት እንግዲህ በጣም ልጅ ሆኜ ያለሁኝ ነበረ ከሀገር የወጣሁት ወደ አረብ ሀገር ነበር የነበርኩት እድሜ ሳይደርስ ነበር የወጣሁት የነበረው ማለት በጣም ልጅ ነበርኩኝ ግን ፓስፖርትም ያው ጨምሬ እድሜ ነበር የወጣሁትና ለ አስራ አንድ አመታት ያህል ነው እዛ የሰራሁት ማለት ነው አረብ ሀገር ማለት በስራ ማለት ነው ነው በሰው ቤት በሰራተኛነት ማለት ነው ማንኛውም ሰው እንደሚያደርገው ማለት ነው እንደዛ ነበር የሄድኩት የነበረው ለ አስራ አንድ አመታት እዛ ነበር የሰራሁት ያው ትሰማላችሁ ብዬ አስባለሁ። ብሩ ብቻ አይደለም እዛ እንግዲህ በጣም ብዙ ስቃዮችን ነው የምናሳልፈው፣ የሚያውቁ ሰዎች ያውቁታል እኛ የምናሳልፈውን። ነገር ግን ደግሞ ነገን ተስፋ ስለምናደርግ እንደገና ደግሞ እኔ እዚህ ችግርተኛ ቤተሰብ ነበር የነበረኝ፣ ግን እዛ ሆኜ ደግሞ በቦትም አጥቻቸዋለሁ ቤተሰቦችን ማለት ነውና፣ አሁን ግን ወደ አንተ ደግሞ ሊያመጣኝ የቻለው ነገር ምን መሰለህ፣ በቃ ልክ ያልሆኑ ነገሮች ህይወቴ ላይ እየተፈጠሩ መጡና በመጣውን ጊዜ ደግሞ ብር ምልክ ለታጎት ነበረኝ እዚህ ተደራሽ በነበረበት ጊዜ ምናምን ወደዚህ ገንዘብ ትልክ ነበር ነው ነው ገንዘብ ልክ ነበረ እና ምልከው ደግሞ ለአጎቴ ነበረ ምልከው። ብዙም ርቀት ያለን አይደለንም ከአጎቴ ጋር ማለት ነው እና እንደ ወንድም ያህል ነው የምቀርበው የነበረው። ለሱ ነበረ የቅርቤ ሰው ብዬ ምልክለት። ከዛ እዚህ ከመጣሁ በኋላ ግን ምንም ነገር እንደሌለ ቤት እንደሚሰራልኝ ነበር እየነገረኝ የነበረው። እዛ ሆኜ የሚልክልኝ ፎቶዎች ነበሩ። ይሄን ይሄን እያረኩልሽ ነው እያለ ማለት ነው። ስመጣ ግን ምንም ነገር እንደሌለ ነው። እንደውም ሊያናግረኝም ፍቃደኛ አልሆነ ምና የምና ያን ጉዳይ ሳይ ነው። ወዴት ማምራት አለብ የሚለውን ነገር ሳስብ እንግዲህ ዩቲብ ላይ ያየሁ ከአንተ እያልሽኛለሽ አስራ አንድ አመት ሙሉ እየሰራሽ የነበርሽበትም ገንዘብ በጠቅላላ እዚህ ላለው አጎትሽ ልከሽ እሱ ቤት እያሰራልሽ እንደሆነ ነበረ ማለት ነው ነው ከዛ በኋላ ምንድን የተፈጠረው ስታናግሪ፣ ወይም ደግሞ ቤቱን እየሰራልሽ መሆኑን አንቺ ለማረጋገጥ የተወሰኑ ነገሮችን ወይ ቪዲዮ ፎቶ፣ ወይም ደግሞ ሌላ ሰዎች ጋር እየደወልሽ ለማጣራት ምናምን አልሞክርሽም ነበር በጣም እማም ነው ሰው ስለነበር ነበረ ከሱም ውጭ ሌላም ብዙ ማማክረውም ሰው አልነበረ እንደነገርኩ ደግሞ እናቴም አረፈች በመሀል ላይ እዛ እያለሁኝ ነበረ ያጣኋት ስለዚህ ይህን ያህል የምቀርበው ሰው ሌላ አልነበረም አጎቴ ነው የምቀርበው እንደ ወንድም የምማየው ያን ያህል እንደ ጓደኛም ስለነበረ ለሱ ነበር ማማክረውና እንደዚህ አይነት ክህደትም ያደረግብኛል ብዬ ስላላሰብኩ ለማንምም ያጣራሁት ነገር የለም በቃ ቤት የተሰርቷል ብዬ መጣሁኝ እኔ። ምክንያቱም ፎቶዎች ስለሚላክ አቅ ነበር፣ በቃ እየተደረገ ያለ ነበር የሚመስለኝ። እንግዲህ ያው አይደለም ማለት ነው። አሁን ስመጣ። ኦኬ፣ ወደሚልክልሽ ፎቶዎችን ወደሚልክልሽ ቤት አካባቢ ምናምን ነገር ልትሄጅ አልሞከርሽ? ምንም የሌለ ቤት ነበር ማለት ነው ሲልክልሽ የነበረው? አይደለም፣ የሚላከው ቤት ትክክለኛ ነበረ። ግን እኔ እንግዲህ በሱ ስም ሆኖ ይሁን ምን ይሁን አላውቅም። የአንቺ አይደለም እኔ የተባልኩት። እዛ አካባቢ ሄጅ ሳጠያይቅ ይሄ አንቺ አይደለም፣ ባለቤት ያለው ነው ማለት ነው። እንግዲህ ያው ከአንቺ ውጪ ሌላ ማንነት ሌላ ባለቤት ያለው ሰው ነው ማለት ነው። ያለው ነው አዎ፣ ባለቤት ያለው ነው የሆነብኝ ማለት ነው። ኦኬ እሱን ስታናገሪው ምን አይነት ምላሽ ነበር ሲሰጥሽ ነበር? እሱ ሊያናገረኝም ያን ያህል ፈቃደኛም አይደለም። የንቀት ነገር ነው የሚያየኝም። ምንም በቃ እንደማያቀኝም ይሆናል አንዳንድ ጊዜ ነግራ ገባኝ አሁን ላይ። ለዛም ነው ወደ ወደናንተ መምጣት የፈለኩት ማለት ነው። ኦኬ በጣም የሚያሳዝን ጉዳይ ነው። እና እስኪ ምናልባት ከሱ ጋር ከሚሰራባቸው ነገሮች ጋር በጠቅላላ ምናልባት ወይ እሱም በሰው ተጭበርብሮ ወይ ገንዘቡ አጥፍቶት ሊሆን ይችላል ብለሽ የምታስቢበት ወይም ደግሞ ለራሱ ለግል ጥቅሙ ተጠቅሞታል ብለሽ ታስቢያለሽ፣ እስኪ ምን አይነት ጉዳይ ላይ ይሆናል ብለሽ ያው እንግዲህ እኔ አሁን ግራ የገባኝ ነገር ምንድን ነው? እኔ እንግዲህ ማቀው እሱ ፓርኪንግ እንደሚሰራ ነው ማቀው ኦኬ ፓርኪንግ ማለት የመኪና ጥበቃ ማለት ነው። ያው ሀገር ውስጥ ሆኜም እንግዲህ ያን ያህል ብዙ ባላቅ፣ ግን ፓርኪንግ የሚሰራ ሰው መኪናም የመግዛት አቅም ይኖራል ብዬ አላስብም። ግን እሱ አሁን መኪናም አለው፣ ከድሮ ከማየው ነገር የተቀየሩ ነገሮች አሉ እና ያን ያገኘው በዛ ምክንያት ነው ይሆናል ብዬ አስባለሁ። እንግዲህ ግን ብዙም የነገረኝ ሰውም የለም ግን መኪና ደግሞ እንዳለውም የሰማሁበት አጋጣሚ አለ። አንቺ ከዚህ አረብ ሀገር ከመሄድሽ በፊትም ፓርኪንግ ነበር ሲሰራ የነበረው እስቲል አሁንም ፓርኪንግ ሆኖ እየሰራ ያለው ማለት ነው አደል? እኔ ስሄድ ጊዜ ስራም አልነበረውም ነበረ ስራም አልነበረ። ከዛ ከሄድኩ በኋላ ግን አሁን እንቅስቃሴዎች ጀምር ያለው ወደ ፓርኪንጉ ጋብቻ ለ የሚል ነገር ነግሮኝ ነበር። እሱን እየሰራ እንደሆነ አውቃለሁኝ። ብዙ ሰውም ያውቃል እሱ እኔም ብቻ ሳልሆን አካባቢያችን ላይ ያለም ሰው ያውቃል። አሁን ስትመለሽ ደግሞ የመኪና ባለቤት ሆኖ አገኘሽ። አሁን ተቀይሯል። እኔ በፓርኪንግ ገንዘብ ነው ያገኘው ብዬ አላ ምንም የኔ ብርም ደግሞ እሱ ጋር ስለሆነ እንግዲህ የላኩት ነገር ቤትም ለመስራት ስለነበር ምንም ለራሴ የማድረገው ነገር አልነበረም። ምን ይቃል ስለዚህ ብዙ ነው የሚሆነው። ያው እንግዲህ ያው መኪናውን ገዝቶበታል ብዬ ነው የማስበው፣ ግን እንድታጣሩልኝ ነው እንግዲህ ዋናው ዓላማይ በትክክል እኛ ብቻ ነው መጣን፣ እስከ መጨረሻው ድረስ ሄደን ማለት ሀቅ ካለሽ ሀቅሽን ለማውጣት የምንችለውን ሁሉ እናደርጋለን። መላው የጋዜጠኛው ክሮ ከአንቺ ይሆናል ከዚህ ሰዓት በኋላ ማለት ነው። ግን አንቺ ከዚህ በኋላ ጉዳዩን ምናልባት እሱ ባልተገባ መልኩ ለራሱ አውሎት ከሆነ ገንዘቡን እንዳልሽን ከሆነ ያለው ነገር በነገርሽን መሰረት እውነት እየተደረገ ከሆነ ምናልባት እውነታው ሲታወቅበት ወይም አንቺ የሕግ ከሌላ ወይም ደግሞ እንደዚህ አይነት የተለያዩ ሰዎችን እኛን የመስሉ ጋዜጠኞችን ልታናግሪ እንደመጣሽ ሲያውቅ ጉዳት ምናምን ነገር ሊያደርስብሽ ይችላል እና ጠንቀቅ ምናምን ነገር ልት ይገባል። እሺ፣ ምናልባት የተለየ እሱ ጋር እየሄድሽ ከኔ ጋር በመነጋገር ካልሆነ በቀር ከዚህ በኋላ እሱ ያለበት ኤሪያ አካባቢ ብዙም አትሁኝ። በተወሰነ መልኩ የምታያቸው አዳዲስ ነገሮች ደግሞ አዳዲስ ለውጦች፣ ወይም አዳዲስ ይጠቅሟል የምታያቸው ነገሮች ካሉ ለእኛ ደውለሽ አድራሻውን ልክ አሁን ባገኘሽ ያደረግሽበት መሰረት ታሳውቂናለች ማለት ነው። እኛ የራሳችንን የሆነ ክትትል አድርገን ደግሞ ተመልሰን መተን የደረስንበትን ነገር እናሳውቅሻለን። አንቺንም ስንፈልግሽ ደግሞ እንጠራሻለን ማለት ነው። እንግዲህ ተመልካቾቻችን ጉዳዩን የተከታተላችሁትን አይነት ይመስል ነበረ። እዛ ደግሞ ሄደን የሚገጥመን ነገር ምንድን ሆኖ በትክክል አምኖ ምናልባት የተፈጸሙት ነገሮች በትክክል እነዚህ ከሆኑ ሰውየውን ሄደን ልናናግረው እንሞክራለን። ምናልባት ሊተባበረን ፈቃደኛ ከሆነ ንብረቷን እናስመልስላታለን። ካልሆነ ደግሞ እኛ መሄድ ባለብን ርቀት ሁሉ ሄደን ምናልባት እቺ ሴት በጣም ተጎድታለች። 11 ዓመት ማለት ቀላል አይደለም። የሴትነት ማንነቷን፣ ጊዜዋን፣ ጉልበቷን እድሜዋን ነው ነው ፈሽታበት እንትን ያለችው እና አሁን ደግሞ ሞራሏንም ጭምር እያሳጣት ነው ያለው እና እነዚህ ነገሮች ደግሞ በጣም ተገቢውን የሆነ ቅጣት ሊደረግባቸው ይችላል እንደዚህ የሚያጭበረብሩ ሰዎችን ብዬ አምናለሁ። እኔ በግሌ ይሄ የግል ጉዳይ አድርጌ ነው ውላ የሚይዘው ማለት ነው። እና ሄጄ ያሉትን ነገሮች ተከታትዬ አጣርቼ የምመጣ ይሆናል። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሰላም የተከበራችሁ የጋዜጠኛ ዩቲዩ ቤተሰቦች እንዴት ናችሁ? አለን እኛ ከአረብ ሀገር ረጅም ጊዜ አስራ አንድ ዓመት ሙሉ ለፍታ ያመጣችሁን ገንዘብ ምንም አይነት እኔ ጋር የለሽም፣ አምስት ሳንቲም እኔ ጋ ምንም አይነት ነገር አላስቀመጥሽም ምናምን ያላትን የአቶ መኮንንን ጉዳይ እየተከታተልን ነበረ። እሱ ንብረት እንዳለው የተወሰነ ቦታዎች ላይ ገዝቶ ያስቀመጣቸው ምናምን ነገር በጥሬም ገንዘብ በተወሰነ መልኩ ምናምን ነገር ማታማታ በጣም ከተለያዩ ሰዎች ጋር የወጣ በጣም አላስፈላጊ መዝናናቶችን እንደሚዝናና ሁሉ ሰምተናል። ዛሬ ደግሞ የእሱ መኪና ነው ተብለን ወደ ተመራነበት ቦታ እሷም፣ በቀደም ወይዘሮ አዜብም ስትነግረን መኪና አለው ብለን ነበረ። እሷ እንደውም የምታውቀው አንድ መኪና ነው። ከሁለት ሶስት መኪኖች እንዳሉት እኛ ደርሰንበታል። አንዱ መኪና ምናልባት ሁሉ መኪኖች ምናምን ነገር እሷ በላከችለት ገንዘብ ላይሆን ይችላል የገዛው ግን ሁለት ሶስት መኪኖች ምናምን ሰምተናል አንዱን መኪና ደግሞ በሱ ስም የተመዘገበውን ሰው ማንነት አጣርተን ደርሰንበታል። ያም ሰው እዚህ መጥቶ ስለ ጉዳዩ እና በትክክልም እሱ መኪና አለ ወይ የሚለውን ነገር እንድናረጋግጥ ይረዳናል ማለት ነው ነው እዚህ ተቀጣጥረናል። እየመጣ ነው ያለው። እንደውም ሳይመጣ ይቀር መሰለ፣ መጥቷል። ሰላም እንዴት ነህ? ሰላም ነው። በአንዳንድ ጉዳዮች ላወራህ ነበር ፈልጌ ነበርና፣ አባቱ ትንሽ አረፍ ብለህ እስኪ ጉዳዩን እስኪ ከተቀመጥክ በኋላ ብናወራ። ሰላም እንዴት ነህ? ሰላም ነው። ሰላም ነው። በትራንስፖርት ዘርፍ እንዳለህ ሰምቼ ነበርና ከዛ ጋር በተያያዙችም አንዳንድ ጥያቄዎች ልጠይቀህ ነበር። ይቻላል? በጣም ጥሩ። እስኪ እርስዎ ባለቤት ኖት የመኪና አይ የመኪና ባለቤት አይደሉም። የመኪና ባለቤት አይደሉም። ተቀጣሪ ኖት? አዎ ተቀጣሪ ነው። የስር ሰው ስሞ ተዋን ነው ማይኔ ከበደ ከበደ። እሺ አቶ ከበደ፣ የመኪናዎት ባለቤት ስማን ይባላል? እንዴ፣ እሱን ታዲያ ነው የሚያገባኝ ስለ መኪናው ባለቤት? አይ ኖ ጥያቄዎችን ዝም ብሎ እንድናንሸራሽር በትራንስፖርት ዙሪያ አንዳንድ ጥያቄዎች ምናምን ነገር ለመጠየቅ ለማውራት፣ ምናምን ነገር ሰዎች በምን አይነት ሁኔታ ይሰራሉ እንትን ይላሉ የሚለውን ነገር እንትን ለማለት ስለሆነ ቀለል አርገው ይወሰዱትና አንዳንድ ነገሮችን እንጫወት። መኮንን፣ መኮንን፣ መኮንን አቶ መኮንን ይባላሉ። የእርሶ መኪና ባለቤት ማለት ነው። በጣም አሪፍ። እስኪ አቶ መኮንን ምናልባት በጣም ባለሀብት ናቸው አው አሁን ብዙ አይደለም ያን ያህል የሚገናኑ አይደለም ግን የተወሰነ ሀብት አላቸው የተወሰነ ሀብት አላቸው አሁን ተመስገን መሰት አላቸውስ በምን ስራ ላይ ነው የሚተዳደሩት ምን አይነት ስራ ነው እስኪ እነዚህ ሀብታም ማለቴ እነዚህ መኪና አላቸው ብለሀል እና በምን አይነት ስራ ሊሆን ይችላል እንደዚህ መኪና ገዝቶ ምናምን ሊሰራ የሚችለው ብሎ ያስባሉ አዎ አቶ መኮንን ሲሰጥህ ይሰጥሃል አይደል የሚባል ነገር አለ ፓርኪንግ ነበር የሚሰራ ፓርኪንግ ነበር ይሰራ እና ከፓርኪንግ ነው የማውቀው፣ ፓርኪንግ ሰራ ነው የሚያውቀው። አሁን ግን እንግዲህ ይሄው መኪናዎች ገዝተዋል ምናምን ማለት። አቶ መኮንን የእርሶ የመኪናዎት ባለቤት የሚሰራው ፓርኪንግ ነው እያሉኝ ነው? አዎ ፓርኪንግ ነው የሚሰራው፣ ፓርኪንግ ነው የሚሰራው። አዋ ፓርኪንግ የሚሰራ ሰው መኪና አውጥቶ መግዛት ሊችል ይችላል ብሎ ያስባሉ። እንግዲህ መሰጠት ማለት ይሄን አይደለ እንዴ? ከተሰጠውስ ከተሰጠ ነው እንጂ። ምናልባት አንድ ሰው በትክክለኛው መንገድ ሰርቶ ፓርኪንግ እንትን ብሎ ምናልባት እርስዎ የሚነዱትን አይነት መኪና ቀደም ሲመጡበት እዛ ጋ ቆሙ፣ አይቼዋለሁ። እና በጣም የተደራጀ የሚያምር አቋም ላይ ያለ መኪና ነው ያለው እና በዚህ መልኩ ሊገዛ ይችላል ብሎ ማሰብ ይችላል። እንግዲህ አዎ፣ በእርግጥ መኪናው አሪፍ መኪና ነው፣ ኮሮላ ነው መኪናው፣ ደስ የሚል መኪና ነው። ስትነዳውም ሳይሆን አቁመኝም አይልህም። ነዳኝ ነዳኛላር ሁሌ ነዳኝ የሚል መኪና ነው መኪና ነው፣ ደስ ይላል። ብዙ ወጪ ወጥተውበታል ማለት ነው። እንዲህ በጣም ኢንቨስት አድርጎበታል። በጣም ብዙ ብር ነው ኢንቨስት የተደረገበት መኪናው። አንተ ሳትሆን የነዳ ሰው ነው የሚያውቀው ምን ያህል ኢንቨስት ተደረገበትና፣ እንግዲህ እሱ አመጣጡ ሊገዛ ይችላል። እንግዲህ አይታወቅም። የስራው ባህሪ አሪፍ ሊሆን ከቻለ እንግዲህ። ታ ስለዚህ ይሄ ነው ልልህ የምችለው ነገር የለም ግን በትክክልም የአቶ መኮንን በአጭር ጊዜ ውስጥ ሰርተው ፓርኪንግ ሰርተው የገዙት መኪና ነው ብሎ ያስባል። እርግጠኛ ነኝ መኪናው ማይሳ የእነሱ እንደሆነ አውቃለሁ። እርግጠኛ ነኝ የሳቸው ነው መኪናው። ያው ከኔ ጋርም አሪፍ ቅርርብ ስለሆነ ያለን ያው መኪናውን እዳ ተብዬ ሲሰጠኝ እርግጠኛ የሳቸውን መሆኑን ካወቅኩ በኋላ እየሳቅኩ ደስ እያለኝ ነው መኪናውን ያዝኩት እና እርግጠኛ ነኝ የራሱ ከበሉት አሁን አቶ መኮንን በምን አይነት ስራ አሁንም አልፎ አልፎ ይሰራሉ። ያው ብዙ ጊዜ አይሰሩም እንጂ አሁንም ድረስ አሁንም ይሄን ያህል ንብረት ይዘው የሚያክል ኮሮላ መኪና ይዘው አሁንም አልፎ አልፎ ይሰራሉ። እስኪ ጭምጭምታዎችን በተወሰነ መልኩ ምናምን ነገር አንተ ልናናገር ስንጠራ የእርስ የመኪናዎች ባለቤት ወይም ደግሞ አቶ መኮንን ሌሎች መኪኖችም እንዳሏቸው በተወሰነ መልኩ ሰምተናል። እውነት ነው እንዴ? ያው እንግዲህ እንዳሉት እኔም እርግጠኛ ሁኜ የምነግርህ አሁን ስለያዝኩት ኮሮላ መኪና ነው እንጂ ስለነዛ ልነግርህ አልችልም። ምክንያቱም አሉቸው ተብሎ አሉ ተብሎ ይታሰባል። በጣም የሚገርም ነው ነው በጣም እና ፓርኪንግ እየሰሩ ሁለት ሶስት መኪና ምናምን እንዲገዛ እንደሚችል በአጭር ጊዜ ውስጥ ይቻ ይሄ ማሳያ ይሆናል ማለት ነው እንግዲህ ያው ስራ ሳት እኔም ይሉኛል። ስራ ሳትን ከሰራ እኮ እንዴት ነው ግን፣ እንደዚህ እኔም ጠይቄው አውቃለሁ። እኮ እንዴት ነው ግን፣ ፓርኪንግ እየተሰራ እኔም ፓርኪንግ ልግባ እንዴ ብዬሽ ሁላ ጠይቄው አውቃለሁ። አዎ፣ እንዴት ነው ፓርኪንግ እየተሰራ መኪና ይህን ያህል ይህን ያህል ኢንቨስት ተደርጎበት መኪና ሊገዛ የሚችለው ምናምን ቤት ስጠይቀው፣ ስራ ሳትን ከተሰራ ትደርስበታል፣ አንተ ብቻ አንተ ጠንክረህ ስራ ምናምን የሚል ነገር ሀሳብ ያለውና፣ እንግዲህ ያው ሌላ መኪኖችም አሉት እንደሚባል አውቃለሁ፣ እርግጠኛ አይደለሁም። ይሄኛው ግን እርግጠኛ የእሱ እንደሆነ አውቃለሁ። እንግዲህ አላቅም ው እሱም ስለማይችል ነው መኪና መንዳት ምናምን አይችልም። ከኔ ጋር የሚቅርብ ሰዎች ስለሆነ ያው እኔ ምንም አቀው ነገር ስለሌለ ንዳ በቃ ይህ መኪና ንዳ፣ የሆነ ቦታ መሄድ ስፈልግ በቃ የሆነ መጎብኘትን ስፈልግ ወይትም ቦታ ላይ አንተ ነው እምትወስደኝ፣ ሌላ ሰው ማንንም አላምንም ነገር ይላል ና በተጨማሪም ስራ ይሰሩበታል። ስራ በቃ ይሰሩበታል። ስራ ይሰሩበታል። ስለዚህ በዚህ አጋጣሚ ያው እሳቸው ጋር ያለን ቅራረብ እስከዚህ ድረስ ነው። ስለሌሎቹ ግን እርግጠኛ አይደለሁም፣ ግን አሉት እንደሚባል አቀ። ኦኬ በጣም ነው የምናመሰግነው። በሚቀጥለው ምናልባት እንደዚህ የስራ ተነሳሽነት ይስራ ሞራል ምናምን ነገር ላይ ተወሰነ፣ ያው ካሜራ እዛ ጋር አብርቼ ነው እንትን ያልኩትና ምናልባት ስንፈልገውት ብንደውሎለት ይገኙልኛል። ምን ችግር አለው? ችግር የለውም። ምን እየተሰረቀ ነገር ስላልሆነ የለማ ነገር ነው። ምንም ችግር የለው። በጣም አመሰግናለሁ። በጣም ነው አከብሮ አክባሪዎት ነኝ። አመሰግናለሁ። እሺ፣ እሺ። እንግዲህ ተመልካቾቻችን፣ የስራ ክህሎት ባለሙያ በመምሰል ሄጄ ከአቶ መኮንን ሹፌር ጋር ያወራሁትን ነገር የተከታተላችሁትን አይነት ይመስል ነበር። እውነቱን ለመናገር ከሆነ እኔ እጄ ላይ መኪና የለም፣ ምንም አይነት መኪና ኢንቨስት አላረኩም፣ እኔ ፓርኪንግ ሰርቼ የምተዳደር አንድ ተራዳ ነኝ ሲል ነበረ በቀደም ከወይዘሮ አዜብ ጋር ባገናኝናቸው ጊዜ። አሁን ግን ሁለት ሶስት መኪና እንዳላቸውና ይህን ይህንን መኪና ኮሮላውም ደግሞ በሳቸው ስም እንደሚገኙላ ዝርዝር አድርገው ትንትና አድርገው ነግረው ይኖረውናል የሚቀጥለው እርምጃችን ደግሞ ሰነዶችን ወይም ፋይሎችን አደረጃጅተን ደግሞ መተን እነዛም በትክክልም በስማቸው መሆኑን እና ሁለት ሶስት መኪኖች ደግሞ የተደበቁት የት ነው ያሉት የሚለውን ነገር አጣርተን የምንገኝና ቀጥታ አቶ መኮንን ጋር ሄደን የሚገባውን ነገር በጠቅላላ እንደሚያገኝ ቃል እንገባላችኋለን። እስኪ ተከታትለን የምንደርስበትን ነገር እናሳውቃችኋለን። እስከዛው ሰላም። እንግዲህ ተመልካቾቻችን አክሱን አጎ ተብየውን ገንዘቡን የሸመጥት አስንሰውዬ ለማናገር ሞክረን ነበረ። ስናናገረው ግን ደስ የማይል ሁኔታ በጣም እየተቆጣ ነበር ሲናገርን የነበረው። ካሜራውንም አጥፉልኝ ምናምን ነገር ብሎ ካሜራውንም አስጠፍቶናል። እውነቱን ለመናገር ከሆነ እሷ ከመጣች በኋላ ግን እሱ ከእሷ ጋር እያወሩ ያሉትን ነገሮች ምናምን ነገር እንትን ሲሉ በተዘናጋበት ሁኔታ ላይ ነው ካሜራችንን አበርተን እሷና እሱ ሲያወሩ ያሉትን ነገር በጠቅላላ ልናስተላልፍላችሁ የቻል ነው። ከዚህ በፊት የነበረውን ነገር ለእናንተ ልንገልጽላችሁ አልቻልንም ነው፣ ምክንያቱም አስጠፍቶናል ያለው ቪዲዮ መቅረጽም አልቻልንም ነው። እኛም ሲያናግርን የነበረበት መንገድ ትክክልም ስላልነበረ ነበረ ካሜራውን ማጥፍተነዋል። ግን አሁን እሱና እሷ ሲያወሩ ከእሷ ጋር ትኩረቱ ሙሉ ለሙሉ አድርጎ ማውራት ሲጀምር እኛ ግን ካሜራ እየቀረጽን እንዳሉን እንዲያስብ አድርገን ካሜራውን አብርተን እኛም ትጨምረና ምን ነገር እንድታናገረው አድርገናል። እስኪ የቪዲዮን ተከታታይ እንመልስ እና፣ እባክዎት እያደረጉ ያሉት ነገር በጠቅላላ እየተናገሩበት ያሉ መንገድ በጠቅላላ ትክክል አይደለም። በፈጠሮት አሁን የዚች ልጅ ገንዘብ በትክክለኛው ቦታ እንመልሰው። በፈጠረ በዚህ ሁኔታ እንኳ አታሳዝነው። አቶ መኮንን አቶ መኮንን እባክህ፣ ይህ ነገር ትክክል አይደለም። ነገ ከነገ ወዲያ ግን ተመልሼ ስመጣ ምናልባት በዚህ መልኩ ላላውራው እችላለሁ። አሁን ተመልሰው መጥተው ስላለው ነገር አውሩኝ ኦኬ፣ አንቺ ምንም የሚያሳዝንሽ ነገር የለም። ምንም የሚያሳስብሽ ነገር የለም። እያንዳንዱ ነገር ውስጥ በጠቅላላ አልገባም እኮ ያለሁበት ሁኔታ አልገባም። እኔ ሁልጊዜ ይታየኛል። ማንንም እዚህ ደግሞ ጓደኛ የለኝ፣ ሰው የለኝ፣ ማቀው ሰው የለም፣ ማገኘው ሰው የለም እኮ። አይዞሽ እዚህ ጋር እዚያ የውስጥ ከዚህ ደግሞ ስመጣ ሌላ ታሪክ ነው፣ ሌላ ታሪክ የሆነ ሁሉ ነገር። እባክሽ እባክሽ፣ እንደዚያ አትሁኝ። ይኸውልሽ ምን እንደሆነ ታውቂያለሽ። አሁን እያንዳንዱ ነገር ማረጃ ምናልባት በትክክለኛው መልኩ ካወራሽ ብዬ ነበር የመጣሁት። የተወሰነ መረጃዎችን ይዣለሁ። አሁን የተወሰኑ መረጃዎች ይቀሩኛል። ቀጥታ ሄጄ እያንዳንዷን ነገር እንትን ብዬ አደራጅቼ ይመጣና በምንም አይነት ይሄ ሰውዬ የአንቺንም ሀብት ንብረትም ይዞ ሊሰወር አይችልም፣ ሊጠፋ አይችልም። ይሄንን ነገር ሁለት መቶ ፐርሰንት እርግጠኛ ሆኖልሻለሁ። እሺ ምንም እንትን ሊልሻ ይገባል። ሌላውንም ማለት አልችልም። አይዞሽ፣ አይዞሽ። አንቺ ብቻ ተረጋግተሽ ባክሽ አሁን በእንደዚህ አይነት ሁኔታ አንቺንም ልረዳሽ ላግዝሽ ልትሽ አልችልም። አሁን አንቺ እንደዚህ ከሆንሽ አንቺ ጠንከር እንድትይልኝ ይፈልጋለሁ እባክሽ በፈጠረሽ እሺ። ይሄ ትክክልም አይደለም አሁን እንደዚህ መሆንሽ እራሱ። እሺ አይዞሽ ይገባኛል፣ እያንዳንዱ ያሳልፍሻቸው ነገሮች የሆነ እሺ፣ ነገሮች አዎ ከባድ ሁኔታ ነው። አሳልፍ የመጣሁት እኔ ሲጀምር መምጣትም ፈልጌ አይደለም። የተስተካከለ ነገር ቢሆን ለምን እመጣለሁ? ግን ደሞ እዚህም ስመጣ እናቴም የለችም እሱም ደሞ እንደምታየው ነው የሚሆነው። እኔ ሌላ ሰው ደግሞ የለኝም። ሌላ ማውቀው ሰው የለም። አስራ አንድ አመት ብዙ ነው። እኔ ልጅ ሆኜ ነው የሄድኩት እኮ በጣም ሕፃን ነኝ። እዛነ ያውቃል እሱ ሕፃን ሆኜ እንደሄድኩኝ እድሜን እዛ ነው ያሳለፍኩት። ወጣትነት ይዛ ነው የነበረው እኮ እዚህ ማውቀው ሰው የለ፣ ማገኘው ሰው የለ፣ ብሬ የለ፣ የተባለው ቤት የለ። አሁን ራሱ ተጠግቼ ነው እኮ ያለሁት። ትንሽ ቆይቼ ጎዳና ነው የምወጣው። ከሁለቀቀ ሶስት ቀን በኋላ ጎዳና ነው የምታገኘኝ። ሌላ የት መሄጃ አለኝ? ሰው ጋር ነው እኮ ያለሁት ተጠግቼ። በጣም የሚያሳዝን ነገር ነው ነው ማለት ይኸውልሽ አሁን ይህ ሰው ከኛ አጠገብ ወይም ደግሞ ካሜራ ፊት አይደለም ማለት እየተከታተል ነው አደለም፣ ማለት አደለም ነው። አሁን ልክ ከኛ ጋር እኛን ጥሎ ሲሄድ እያንዳንዱ የጋዜጠኛው ክሩ የጋዜጠኛው አባሎች በጠቅላላ የሚያደርጉትን እንቅስቃሴ ሲበላ፣ ሲጠጣ፣ ሲሄድ፣ ሲራመድ፣ ከቤት ሲወጣ፣ ከቤት ሲገባ፣ እያንዳንዱ እንቅስቃሴው ስለሚያዝ ጌትም ከኛ አይንና ምንም እኛ ማናውቀውን ነገር ተደብቆ ሊሰራ አይችልም። እሺ ከዚህ በኋላ እያንዳንዱ ነገር በማስረጃ ነው ምን ይዝበትና የማይወጣው ችግር ውስጥ ይገባል ማለት ነው ነው። የአንቺን ሳንቲም በትክክለኛው መልኩ ይመልሳል። እንደዚህ በልቶሽ አይቀርም። እሺ፣ እሺ፣ እንግዲህ እግዚአብሔር ይደለ ለምን አለ። እሺ፣ እሺ፣ አይዞሽ፣ አይዞሽ። አንቺ ግን እንድትበረቺ ነው ፈልገው፣ አሁን ጠንካራ እንድትሆኚ ነው ፈልገው። እሺ፣ እሺ፣ እሺ፣ አይዞሽ። እንደዚህ ሆኖ ነገሮች እንዲህ ተበለሻሽተው ምናምን ነገር አይቀሩም። ባሉበት ነገሮችን እናስተካክላለን። እሺ፣ እሺ፣ አይዞሽ እንግዲህ ተመልካቾቻችን፣ አቶ መኮንንም ማለትም አጎቷ በተወሰነ መልኩ ያምናል፣ በተወሰነ መልኩ ደግሞ እንደያያችሁት ነው ነው። በፍጹም ይህንን ነገር አላየውም፣ አልሰማውም፣ ጭራሽ አላቃትም ሲል ነበረ። ተመልሶ ደግሞ አዋቃት አለው ምናምን ነገር አዋጎች ነኝ ምናምን ነገር እያለ ነበር። የተወሰኑ ሳንቲሞችን ምናምን ነገር እየተሰማኝ ያለው እያጭበረበራት እንደነበር ነው ነው። አሁን የተወሰነ የጋዜጠኛው ክሮች ሄደው እየተከታተሉት ነው ነው። ምንም አይነት እንቅስቃሴ፣ ምንም አይነት ከእኛ እውቅና ውጭ ምንም ነገር ስለማያደርግ እሷም ላይ ጉዳት አያደርስም። ሀብቱንም ሊያሸሽ አይችልም ማለት ነው ነው በተወሰነ መልኩ ደግሞ ያሉትን ንብረቶች እጁ ላይ ያሉትን ነገሮች በጠቅላላ የተወሰኑ ሰዎችን ደግሞ የተወሰነ ነገሮችን አሰባስበን ደግሞ ተመልሰን የምንመጣላቸው ይሆናል። እስከዛው ሰላም፣ የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? አቶ ከበደን ከዚህ በፊት አስታውሷችኋላችሁ ብዬ አስባለሁ ነው የአቶ መኮንንን መኪናዎች የሚያሽከረከሩ በአቶ መኮንን ስር ወይም ደግሞ የእሳቸው ሹፌር ናቸው እና ከዚህ በፊት ስለሳቸው የተወሰኑ ነገሮችን ሆነ አጫውተውን ነበረ አሁን አቶ መኮንን ጋር ወስደውን ስለሚፈጠረው ነገር በጽሞና እንድትከታተሉን እጋብዛችኋለሁ እስኪ አቶ መኮንን ጋር ሄደን ያለውን ነገር አብረንት ነበር አመሰግናለሁ አብራችሁ ተከተሉ እንዴ እዚሁ ቦታ ላይ አገኘኋቸው ሰላም አቶ መኮንን እንዴት ነው ሰላም ነው አማን ናችሁ መቼም እስኪ በዚህ በኩል ልኝ ና አቶ መኮንን፣ በቀደም መጥቼ ሳናገሮት ትንሽ ተነስተው የሄዱበት መንገድ ምናምን ጥሩ አልነበረም። ዛሬ ግን በተረጋጋ ና በትክክለኛው መንገድ ያወሩኛል ብዬ አስባለሁ። ና እስኪ እኚህን ሰው የሚሉት አንዳንድ ነገር አለና ምንድን ነው? አንተ ለምንድነው ማትፋታኝ? ምንድነው ችግር እኔ የመጣሁበትን ጉዳይ ሳልጨርስ ከእርስዎ ጋር ምንም አይነት የሚለያየ ተነጋገረን አውራን ባለፈው ነገርኩ ያለውን ነገር አይደለ። አሁን አርግ የምትለኝ ስለማላውቃቸው ነገሮች ነው። አቶ መኮንን እባክዎት፣ አሁን ከበቀደሙ በተለየ መልኩ ነው የመጣውት። እጅግ በጣም ብዙ ማስረጃዎችን ብዙ መረጃዎችን ይዤ ነው የመጣውት እና በዶክሜንትም ይዣለሁ። አሁን ደግሞ በግለሰብ ደረጃ ምናልባት እኚህን ሰው አላውቋቸውም ምናምን አይሉም ነው ብዬ አስባለሁ እና አቶ ከበደን አያውቋቸው?

ጓደኛዬ አቶ ከበደ የመኪናዎት የአንደኛው አራት መኪናዎች እንዳሉ ደርሰኑ ቦታ ሊብሬዎቹንም አይተናል። መኪና የለኝም እያንዳንዱ ሊብሬዎች በእርሶስም ነው የተመዘገበው። እንዲህ ይህ ሰው ደግሞ የአንዱ መኪናዎት የኮሮላ ሃያ ሦስት ሺህ ቤት ኮሮላ ታርጋውን ምናልባት መግለጽ ማስፈላጊ ስላልሆነ ነው። የእሱ መኪናዎት የአንደኛው መኪናዎት ሹፌር ነው ነው እና አላውቀውም። ማለት አልገባንም። ምንድን ነው የተፈጠረ ችግር አለ እንዴ? እና ታዲያ ምኑ ነው ምንድን ነው የማታገኝ? ከበደ እኮ ነኝ

እንትን ላይ እንትን እየደራረቡ ነው ያሉት፣ እና ማስረጃዎችን ይያለው በተደራቢ እሱም የእርሶ ሹፌር ነው ነው ነገር በህግ አምላክ፣ እኛም አላስፈላጊ እርምጃዎችን መጠቀም እንችላለን። ግን አሁን እንዲያናግሩ ይፈልጋሉ አሁን በዚህ ሰዓት ሊያወሩኝ ይገባል። አውሩኝ። ለምንድን ነው? በቃ ና በቃ ቶ በሚቀጥለው ትንሽ ሀይል አሰባስበ መምጣት ማለት ፈቃደኛ አይደለም ሊያናገሩን። እንዳልኩትም በጣም ተናደው፣ በጣም አግሬሲቭ ሆኖ ያው ያናገሩኝ። ምክንያቱም አቶ ከበደ የእሳቸው ሹፌር መሆኑን ጠንቅቀው ያውቃሉና እርሳቸው፣ እርሶ ምናልባት ሰውየው እርሶ የሚነዱትን መኪና በወንጀል ወይም ደግሞ በጣም ትክክለኛ ባልሆነ መንገድ ነው ያመጡት ማለት ነው። ነው እና እኔ መርገማሪ ጋዜጠኛ ነኝ እና ትክክል አይነት ያመጡበት መንገድ ትክክለኛ መንገድ ስላልሆነ ነው እንደዚህ አላቀውትም ወይም ደግሞ አላስፈላጊ ትክክል ያልሆነ መረጃዎችን እየሰጡን ያሉት እሳቸው ማለት ነው። እርሶ ላደረጉልን ትብብር እጅግ በጣም ከልብ እናመሰግናለን። በሌላ ጊዜ ተመልሰን መተን አስፈላጊውን የሆኑ መረጃዎችን ሁሉ ይዘናል። በሚቀጥለው ስንገናኝ ከአቶ መኮንን ጋር የኔም ሙሉ የጋዜጠኛው ክሩ ይከታተላቸዋል። ያሉበት ይገባሉ። ምንም ሊያመልጡን አይችሉም። ከዚህ በኋላ ማለት ነው ነው እና ኃይል ይዘን መተን ተገቢውን ቅጣት ወይም ደግሞ ተቀቢውን እያንዳንዱን የሚገባቸው ነገሮች ሁሉ ያገኛሉ ብለን እናስባለን። በሚቀጥለው ቪዲዮ